ይህን ቅርታ እንደጠየቅሻት ቤዛ ነው። ቅርታ ማጠየቅያት ከሆነ አዝንብሻለሁ። ፍቅር እስካሁንም እኮ ታግሰን ቁጭ ያለው አንተን አክብረን ነው እንጂ ቤዛ ባህሪዋ በጣም ከባድ ሆነች። ልጅ ነው እኔ ላይ ነው እንደዚህ ድምፅሽን ጮክ አድርገሽ የምትናገር ማን ነው? ቤዛ ላይ ባላት መኝታ ቤትም የለችም። ቤዛ የት ሄዳ ነው ውዬ? እባክህ ለሊ፣ ምንድን ነው ያልሻት? ለሊ ምን? እሷን ደግሞ ምን አልኳት? ለምንድን ነው ወደ ህይወቴ ተመለሰሽ የመጣሽው? ማለት አልገባኝም። እኔ መች አስቤ መጣው? ፈጣሪ አይደለ እንዲያገናኘን? ውሸታ ሰያለሽ ውሸታ አልፈልግም። እውነታውን እንድትነግሪኝ ነው። የምን ውሸት ነው? ባርኪ፣ ቆይ ማነው እንዲህ ብሎ የሞላክ ሁሉ ድራማ ለምን አስፈለገ? ተረገመች። ቆይ ምን ብላ ነው? ለአንቺ ምንም ነገር ማስረዳት አይጠበቅብኝም። ይኸውልሽ አንድ ጥያቄ ልጠይቅሽ። ምንድን ነው ቆይ? ይህን ያህል እስታጃጅኝና ገንዘብ ስተወጅ የነበረው ለምንድን ነው? ያልገባኝ ነገር፣ ወንድምሽንም እንደዛ እንዳያደርግ ነግረሹ ነበር። ለአራጣ አበዳሪዎችም እንደዚህ እንዳያደርጉ ድራማ እንዲሰሩብኝ ነግረሻቸው ነው? ከሁሉ ነገር ለምን አስፈለገ? ኩሽ እኔ ምን በደልኩሽ?

እበቀልሻለሁ ምክንያቱም አንቺ ጋኔን አለብኝ ብለሽ አይደለ እዚህ ቤት ያስወጣሽኝ? ይኸው መጣውልሽ። እናትሽ ከዚህ ቤት ስትወጣ እኔ እንደምመጣ ማሰብ ነበረብሽ ብላ ማስጠነቀቀቻት። ፍቅር ወደ ባርኮት ሄደችና ልታንቀይ ነበር አለችው ቤዛ። አረ እኔ ምንም ነገር አላደረግኳትም፣ ብላሽም ጥጥ አርጋ ካደች። ምንም እንዳላየቻትና እንዳልተፈጠረ ሰላም አለቻት። ፍቅርም ይበልጥ ተበሳጨች። እንዳላየሽኝ ብተወኝ ምንድን ነው ሰላም የምትይኝ? አለቻት ባርኮትም ሊያምናት አልቻለም። ፍቅር እኔ እናትሽን አይደለሁም ዝም ብለሽ የሆነ ያልሆነውን ነገር ስትተወሪ ማዳምጥሽ ይላታል። እኔን የምታምነው ወይስ እሷን ነው ብላም ጠየቀችው። እንግዲህ አላውቅልሽም ብሏታል። ቤዛም እንደተለመደው ባርኮት ጉዳይን ጨርስልኝ እንጂ ከዛ በኋላ ምንም አላስቸግርም። እነዛ ሰዎች እኮ ደውለውልኛል ላንተ አልደወሉልን ወይ ብላም ጠየቀችው። ባርኮትም የደወልልኝ ነገር የለም ግን እሺ ወደ ኤላ ቤት ሂጅ፣ የእሱንም የኔንም ገንዘብ በአንድ ጨምረን እንሰጥሻለን። ከዛ ጉዳይ ይሻልቃል ብሏታል። ፍቅርም ተናዳ ወደ ኪችን ትመጣለች። ኪችን እንግዲህ አደይ እንደተለመደው ስራዋን እየሰራች ነው። አንቺ አደይ ምንድን ነው እያለች እንደተለመደው እየጫችባት ነው። እናቴ እንደ ሄደች ለምንድን ነው የተናገርሽው? ማነው የነገራት ትላለች። እኔ ያልተናገርኩም ብላ ብትጠይቃትም አደይ ከአንቺ ውጭ ሌላ ማን ይናገራል ብላ ያዘቻት። አደይም በጮት አላውቅልሽም፣ አዎ እንዲሁም እኔ ነኝ የነገርኳት አለቻት። እንደዚህ እያወሩ እያለ ልዱ መጣች። ልዱ መጣችና ስምኝ አደይ፣ ኤላና ለምለመዝ ቤት ከመጡ ቅድሚ ያለኔ ነገሬኝ። እነሱ እንዳመነጫጨቁኝ፣ እኔም አመና ጭቄንም ሰዳችው ልክ እንደ ውሻ ውሻ እንዳረጉኝ እነሱ፣ እኔም ውሻ አደርጋቸዋለሁ አለች። ፍቅርም ነበረችና፣ እሺ ለምለም ስትሆን ደግሞ ኤላ ምን አድርጎች ነው አለቻት። እሱም ቢሆን ውጭ ሂጅ አትምጭ ነው እንጂ ሌላ ምንም የሚለው ነገር የለም፣ ስለዚህ እኔ መበቀለዋለሁ እያለች ነው። አዳይም እኔ ከዚህ ቤት ምንም አይነት ስልጣን የለኝም፣ ሰው ከመጣ መቀበል እንጂ ውጡ ማለት አልችልም። አንቺ ካልሽ ደግሞ ምንም ችግር የለውም፣ አትምጦላቸዋለሁ፣ ልዱምናት ያዘዘችኝ ብዬ እናገራለሁ አለቻት። ፍቅርም እንግዲህ እንደፈለግሽ ማድረግ ትችያለሽ፣ እኔ እናንቺ ግን እዚህ ቤት እዚህ ካለች ድረስ ታስፈልግኛለሽ፣ አስፈልግሻለሁ፣ እንከባበር አለች። እጇንም ጠመዘዘቻት። ዴብም መጣና ልቀቂያት አለ። ፍቅርም እንግዲህ እንዲህ ያዳይን እጅ እኮ ስለጠመዘዘችው ነውን ልጁን የጠመዘዝኩት አለቻት። ውሸቱን ጨማመረችበት። ዴብም እንደዛ ነው እንዲህ አላት። ልጁም አረ ይች በጣም አስመሳይና ውሸት አምነች ብላ ጥላቸው ወጣች። ዴብም እንግዲህ ፍቅር የምትሄጅበት ነገር አለች ብሎ ጠየቃት። አይ ምንም ነገር የለም ከፈለጋኝ ግን ሁሉን ነገር የነሰርዘዋለሁ ትለዋለች። አዳይም ፈገግ አለች። በቃ እንደውም አዳይ ውጭልን፣ እኔና ፍቅር የምንኖረው ነገር አለን ብሎ ከፍቅር ጋር እንግዲህ የፍቅር ጊዜውን ለማሳለፍ ማውራቱን ጀምሮታል። ኤላም ወደ ጉዳዩ ለመሄድ እንግዲህ ሻንጣውን ጠቅሎ ሄዷል። ሚስቱንም ቻው እያለ እየተሰናበታት ይገኛል። ለም ለም በቃ ይዞሽ ከዚህ በኋላ ከመጣው መጣለው ካልመጣውም አንዱ በጣም የምትወጁን ጓደኛሽን አግብተሽ ኑሪ እኔን አጣብቂ እያለ ይሰናበታታል። ዴቭም ማለቴ ባርኮትም መጣና ሰላም ኤላ ላቸው ባርኮትም እንኳን ሳትወጣ ደረስኩብህ ይለዋል። ከዛ በፊት ግን ይቅርታ ጠይቃለሁ አንተንም ለምለምን ብሎ ይነግራል። ኤላም እንግዲህ አደራ ለምለምን ለአንተ ሰጥቻለሁ እና በጣም ለምታምነው ሰው ደግሞ ጓደኛዋ እንዲሆን ፍቀዳት፣ እኔ ከውጭ ሀገር ከቀረው እያለው ነው ለምለም እኔ ካንተ ውጭ ማንንም መውደድ አልችልም እያለች ነው ቦተና ኤላም ብሩን ለቤዛ ለመስጠት እየተስማሙ ነው። ለምለም ግን ይህ ማመሆን የለበትም ምክንያቱም እሷ ለምን ኤላን ተጠቅመች በታቴጅም ብልጦኝ ብላ ነግረኛለች በአፏና በምላሷ ስለዚህ እንዴት ነው አምናቸዋን ነው የምትሰጧት ወይስ ምንድን ነው ብላም ጠይቀቻቸው። ኤላ አረታይ ለምለም እንደዚ አይነት ነገር አታውሪ አይባልም ሰው እንደዚህ ተብሎ እያለ ነው እናቴኔን ሳይ ብላም ማለችለት ባረኮት በእርግጥ እኔ ብሩና ተጣብዬ አልከራከርም ነገር ግን አንተ ታውቃለህ ግን እሷ የሆነ ስራ አላት አላማም አላት እቅዷም ትልቅ ነው ከዛም ቢሆን የሆነ ድራማን የተሰራባለችው ቤዛ አንተን ወዳት ሳይሆን ገንዘብ ፍለጋ ነው የመጣችው አለችው ለምለም እርግጠኛ ነሽ አለ ባረኮትም በተረው እኔም ቢሆን እኮ እሷን አልወዳትም ልጠቀምባት ሞክሬ ነበር ግን እሷ ቀደመችኝ እያለ ነው ባረኮትም ለካ አይወዳትም እሱም ለገንዘብ ብሎ ነበር። ኤላም እንግዲህ ሻንጣውን ጠቅልሎ ወጥቷል። እነሱም እንሸኝ ብለው ወጥተዋል። ለምለምም እንኳን ሄደ ኤላ በቃ ይህ ሁሉ ንብረታውን ለእኔ ትቶልኛል፣ ቤዛ እንዳለችኝ እማጠቀምበታለሁ እያለች ነው። አዳይ እና ዴቭም ዴቭ እንደተለመደው ፍቅሩን እየገለጸላት ነው። አዳይ ግን ምንም ልትቀበለው አልቻለች። ዴቭ እኔ በአሁኑ ሰዓት ምንም ስለ ህይወት አጋሪ እና ስለ ፍቅር ብዬ የሚጀምረው ነገር የለኝም። አንተንም ቢሆን ቁጭ ብለህ ጠብቀኝ ማለት አልችልም አለችው ባርኮትን ስለምወደው እንድትጎዳ አልፈልግም ስለዚህ ሌላ የውጭ ሀገር ምርጥ ፍቅር አለችልህ ከሱ ጋር ሁን እያለችው ዴብ ለእኔ አንቺ ብቻ ነሽ ሁሉ ነገር ቢላትም አዳይ ግን ለእኔ ግን አንተ ብቻ አይደለም እኔ ብዙ የምወዳቸውና የማፈቅራቸው ወንድሞችና አዳሞች አሉኝ እያለች ነው እንዲሁም ዴቭ አንተን አላፈቅርም ኬንጎን ወይም ደግሞ ባርኮትን ነው ከሁለት አንዳቸውን መረጫ አገባለሁ። ስለዚህ አትጎዳ እያለች ከእሷ እንዲሸሽ እያደረገችው ነው። ዴቭ ግን በጭራሽ አላመነም። ዴቭም እንግዲህ ጠይቋን ነበር፣ ቆይ አዳይ ምንድን ነው ችግር ሽኔን አትወድኝም? ብሏታል። እወዳለሁ ግን የምወደን እንደ ማንኛውም ወንድም እንጂ አላፈቅርም። ወደድኩ ማለት ደግሞ አፈቅርኩ ማለት አይደለም። ስለዚህ አንተን አልወደም እንድትጎዳም አልፈልግም ብላ ደጋግማ እየነገረችው ነው። ፍትሄን ያልጠበቀውን ነገር ሰማ። ቤቱንም ጥሎ ነበር የሄደው፣ ልክ እንደ ሌላ ጓዙን ሰብስቦ ነው የሄደ። ፍቅርም ከእናቷ ጋር ስልክ እያወራች ነበር። አደይንም ማግዛት አለው ብላ ቃለም ገባችላት። አደይም ወደ ሌላ ቤት ለመሄድ ጠቅልላ ወታ ነበር። ጓዟን ይዛ ወዴት ነው? ቀጥ ብለሽ ተመለሽ። ደግሞ ሰራተኛ ኮንሽ ለምንድን ነው ከዛ ከዚህ ስራዬን በአግባቡ ጨርሻለሁ። ከጨረስኩ በኋላ ደግሞ እንደፈለገኝ የመሆን መብት አለኝ። ስለዚህ አይመለከትሽም ዘወር በይልኝ አለቻት። ማን ፈቀደልሽ? ማን መብት ሰጠሽ? ባርኮትና እናትሽ ፈቅደውልኛል። ከእምቢ ካልሽ ደግሞ ያው ጓዜን ይዤ የሚሄደው ላልመለስ፣ እንዲሁም ለእናትሽም እናገራለሁ ብላ አስፈራርታ ጥላት ሄደች ዴቭም ሳሎን ላይ ቁጭ ብሎ ነበር። ቤዛ መጣች። እናንተ ግን ታዘብኩ አደይን ገጠር ድረስ ፈልጋ ስትሄድ፣ ቤዛ የትናት ብለ ግን አልፈለግም ብላ እጁን መደባበስ ጀመረች። ዴቭም ያልጠበቀው ነገር ነበርና ዞር በይልኝ ብሎ እጇን እንድታነስ አድርጋት። ቤዛም በቃ ባርኮትን አልወደውም አንተንም ወደው ብላ ተጠጋችሁ። በዚህ መሀል ልዶ መጣችሁና አንቺ ወንድሜን ደግሞ ምን እያልሽ ነው ብላ አቋረጠቻቸው። ልዱም ወንድሜን አታስጨንቀው አለች። ዴቭም እውነት ነው ረቀትን እንጠብቀሽ እናወራላት። ቤዛም የማውራህ ነገር አለ ብቻችን ግን አለችው። ልዱም ወንድሜ የሚደብቀኝ የለም አውሪ አለቻት። ዴቭን በቃ ችግር የለውም ሂጅ አላት። ቤዛም ዴቭን በጣም እንደምትወደውና እንደምታፈቅረው ገለጸችለት። በሌላ በኩል ዳይመንድና ኪንጉ ወደና ዴቤት እየሄዱ ነው። ዳይመንድም አደንጋገኟት በኋላ ሰላም ብለዋታል። ይህ ልጅ እኮ ደርቆ ቀራ በኋላ አንድ ነገር ቢሆን እኔ ተጠያቂ አይደለውም። አዳይ ከአሁኑ ብታስብበት ይሻለሻል ብሎ አስፈራራት። አሁንም ስለ ፍቅር እያሰብክ ነው አለችው። አዎ አላት። እሽ በቃ እቀበላለሁ ብላን ፍቅሩን ተቀበለችው። ግን ምንም ነገር አይለመደኝም ብለህ እንዴት ስሜት አሸንፍ እንዴት እንዴት ብላም ፈረደች። ዳይመንድም ዛሬ ይችል ጅማ አራስ ነብር ሆና ነ የመጣችው ይላል። እውነቱን ነው በጣም ተናዳና በስጭት ብላ ስታወራቸው ነበር። ከዚህ ድረስ ከመጣንማ ፍቅሬን ሰላም ብያ ለውጣ እኔ መኮሰን በጣም ነው መወዳት አለና ወደ ውስጥ ሄዱ። ባርኮትም አሁን እኔ ማንን ማመን እንዳለብኝና ምን ማድረግ እንዳለብኝ ገራ ገባኝ። ለምንድን ነው የውሉ ድራማ መሰራቱ ከእኔ ላይ የተጨከ ነው እያለ ለለምለም ያናገራታል። ለምለም ቆፍጣናና ጀግና ወንድ ሆነ አሳያት እንጂ መቼም ባጭሩ እንደዛ አድርጊያለሁ ብላ በአንድ ለት ነግራችልም ብላ እየመከረችው ነው ከዚህ በኋላማ ሁለተኛ ልቤ እንዲሰብሩ አልፈልግም። አሁንም አዳይ አለችልኝ ስለዚህ አዳይን ደግሞ የኔ ለማድረግ ቤዛን ከህይወቴ ማስወገድ አለብኝ እያለ ነው ባርኮት አስመሳይዋ ቤዛም እንግዲህ የእናቷን ታሪክ አንድ በአንድ ለሀብታም ጎረምሶችና ለሀብታም ልጆች እየተናዘዘች ነው እነሱም አዝነውላትና ያው እንግዲህ በቁመቷና በመልኳ ስለተማለሉ ምንም ችግር የለም ለእናተሽ የሚሆን የተወሰነ ገንዘብ እንልካለን ብለው አዋተው ልከውላታል ዴቭም የምችለውን አድርጋለሁ አለም። ቤዛ ግን ባርኮት ምንም ሊያግዘኝ አልቻለም ችግሬ ነግሬው አለች። ዴቭም በጣም ተገረመ። አመሰግናለሁ ብላም አቀፋችሁ። ፍቅር አየቻት እና ቀወጠችው። ያ ዳያንሶ ደግሞ አንቺ ተጨመርሻለች እና ተንጨረጨረች። ባርኮትና ዴቭ መንገድ ላይ ተገናኝተዋል። የት ነበርክ? ከለምለም ቤት። ባርኮትም እቅፍ አረጋት። እነ ዳይመንድ ደሞ ወደ ፍቅር ቤት ገብተዋል። ጸባዩም ተቀይረዋል ብለው ለማረጋገጥ ነበር የሄዱት። እውነትም ፍቅር አስገባቻቸው። አዳይም ደርሳለች ከለምለም ጋር ባርኮት ለምንድነው ተናደ የወጣው ብላም ጠየቀቻት። ኤላ ከቤት የለም፣ ግን እሱ በቤዛ ምክንያት ነው እና ደግሞ አንቺን እንደሚያፈቅረሽም ነግሮኛል አለቻት ፍቅርም ቤዛም ጠርታ ነይ አቅርቢላቸው ቡና ማፊ ብላ ትእዛዝ ሰጠችን። የሰራተኞች አይደለሁም ማለቻት። ፍቅርም እንግዲህ ንጉስን እንደምትወደው፣ አዳይ በጣም እንደምታፈቅረው ነገረችው። ዳይመንድ ግን ነቅቶባታል። እናቴ አንቺ ብዙ ከሰሙሽ ማንተንም ትወዳለች ማለት አይቀርም፣ ስለዚህ እንውጣ። ልጋብዛችሁ ብለሽ ውሃ እንኳን ማምጣት አቅቶሽ ሰነፍ የሆንሽ ልጅ ነች ብለው ጥለዋት ወጡ። ባረኮትም እሳት ጎርሶ መጣና ቤዛ እያለ ይጮህባታል። አቤት ብላን በጣች በጠፊም ተጮለች። ለምንድነው የሁሉ ድራማ በእኔ ላይ መሰራቱ ብሎም ተናገራት። ቤዛ ግን ምንም ነገር ትንፍሻ አላለችም። በአንቺ ምክንያት ያው ከአዳይ ጋር አራራቅሽኝ አላት። እነዚያ የመጣሽባቸው ጊዜያቶች ጥሩ አልነበሩ። አንቺ ባት መጭኖሮ አዳይን አልጎዳትም ነበር። አሁን ወደ አዳይ ወደ ፍቅረኛ የተመልሻለሁ አልወድሽም፣ አላፈቅርሽም አላት። ማላት ቀጥ ብለሽ ቤቴን ጥለሽ ውጭ አላት። ከዴብም ገንዘብ እንደወሰደች ሰማ። ቤዛም ያላንተ ማናለኝ እያለችው ነው አዳይና ለምለምም እያወሩ ነው። አዳይ በድንገት ስልክ ደወላትና ገንዘብ ትጠይቃለች። ሮማ የምትታ የምትባለው በጠንና እንደታመመችም ተነገረች። እሽ ነገ ገንዘቡን አስገባለሁ አለቻት። ለህቷም ለምለምም እሽ አለቻት። የጠየቀቻትን ገንዘብ ልታስገባላት ቃል ገባች። ግን እንዴት የውሉ ገንዘብ ኖረሽ አለቻት። የአባቴ መስታወቂያ ማታወቂያ ስላለ በሱ አስተካከልኩት አለች። የፍርድ ቤቱ ነገርስ? እሱም ትንሽ ይቀረዋል። እሱ ከተስተካከለ በኋላ ህይወቴ በጣም አሪፍ ትሆናለች። አለች።